መጤዎች ጥገኝነት ጠያቂዎች፣ እንዲራዘም የኢትዮጵያ መንግስት ቀነ ገደ ማራዘመ ጠየቀ። የሳውዲ መንግስትም እስካሁን ምላሽ አልሰጠም። ቀሪ ዜጎችን ለማስወጣት ከአውሮፕላን በተጨማሪ በመርከብ ለማስወጣት ታስቧል። ዜጎች እንግልት ሳይደርስባቸው ወደ ሀገራቸው እንዲመለሱ ብሔራዊ ኮሚቴ ተቋቁሞ በተሰሩ ስራዎች የተመላሾች ቁጥር በየጊዜው እየጨመረ ቢመጣም በሀገሪቱ በህገወጥ መንገድ ይኖራሉ ተብሎ ከሚገመተው መጠን አኳያ እስካሁን ወደ ኢትዮጵያ የገቡ ሰዎች ቁጥር አነስተኛ ነው። እስካሁን እስከ ትናንት ድረስ እስከ ትናንት ድረስ እንኳን የሳዑዲ አረቢያ የምረት አዋጅ የሚመለከታቸው ሆነው ወደ ሀገራቸው ለመመለስ የጉዞ ሰነድ የወሰዱ ኢትዮጵያውያን 85000 ያህል ሲሆኑ ወደ ሀገራቸው የተመለሱት ደግሞ 35000 ዜጎች ያህል ደርሰዋል። ትናንት የሪያድ ገዢ ባስተላለፉት መልእክት አዋጁ የሚመለከታቸው ሰዎች በቀሩት ቀናት ከሀገሪቱ እንዲወጡ ማስጠንቀቂያቸውና የምረት አዋጁ የመራዘም እድሉ አነስተኛ መሆኑን አመላክተዋል። ይህንን ተከትሎ የኢትዮጵያ መንግስት በሀገሪቱ የቀሩት ኢትዮጵያውያንም ጨርሶ ለማስወጣት ይረዳው ዘንድ ከላ መንግስት የተጨማሪ ቀን ጥያቄ አቅርቧል። እስካሁንም የሳውዲ መንግስት ምላሽን እየተጠባበቀ ይገኛል። ዜጎችን በማስወጣቱ ሂደት ከአውሮፕላን በተጨማሪ በጅቡቲና በሱዳን በኩል በመርከብ ለማስወጣትም ጥረት እየተደረገ እንደሆነ ተሰምቷል። የሳውዲ የስራና የመኖሪያ ፍቃድ የሌላቸው ዜጎች ሀገሪቱን ለቀው እንዲወጡ ያወጣችው የቀን የምህረት አዋጅ ሊጠናቀቅ ዛሬን ጨምሮ አራት ቀናት እድሜ ብቻ ቀርቷታል። ለአስራ ሁለት ሺህ ዩኒቨርስቲ ተመራቂዎች የስራ እድል፣ ይቅርታ፣ ለአስራ ሁለት ሺህ የዩኒቨርስቲ ተማሪዎች የስራ እድል ለማስገኘት የታቀደው የስራ ማፈላለጊያ ኤግዚቢሽን ላይ ሃያ አምስት ቀጣሪ ድርጅቶች ተሳትፈዋል። ምትኬቶ ላይራ ዝርዝር አላት። አንቺ ግቢ ውስጥ ሆነሽ ያለው ነገር እና ውጪ ስትወጪ ይለያል። ለምሳሌ ከግቢ ውጪ ስትወጪ ማለት ነው፣ ስትማሪ ማንኛውም ሰው በኮንፊደንስ ነው የሚማረው፣ በአላማ አላማውን ለማሳካ ነው። ስትወጪ ደግሞ ያለው ነገር ልክ መማሪስ ተስፋ እንደሚያስቆርጥ ነገር አለ። ትልቁ በቃ ችግሩ ደግሞ ምንድን ነው እንትና የስራ ልምድ የስራ ልምድ ይጠይቃል። እንግዲህ አስብ ይዛሬ ማለት 16 አመት ሁሉም ይጠይቃል። እኛ የዛሬ 16 አመት እንግዲህ ምን እንደሆነ አስብ። ከየት እናመጣ የስራ ልምድ? ይሄ ድምጹን የሰማችሁት ወጣ ለመረዳት የዩኒቨርሲቲ ትምህርቱን አጠናቆ ከተመረቀ አንድ አመት ሆኖታል። እንደሱ አባባል አራት ኪሎ የሚገኘውን የስራ ማስታወቂያ መለጠፊያና ጋዜጣ ማንበቢያ ቦታ የመጣ እኔን አያጣኝ የሚላል። ትምህርት ሚኒስቴር በድረገጹ ላይ ባወጣው መረጃ እንደ ኤሮፓውያን ዘመን አቆጣጠር በ2007-2008 የትምህርት ዘመን በመጀመሪያ ዲግሪ በመንግስትና በግል የከፍተኛ ትምህርት ተቋማት 226301 ተማሪዎች በመጀመሪያ ዲግሪ ሲመረቁ ከቴክኒክና ሙያ ተቋማት 229 252 ተማሪዎች ተመርቀዋል። ባለፈው ዓመት ብቻ 31 ሺ 252 ተማሪዎች ከየከፍተኛ ትምህርት ተቋማቱ ተመርቀው ወጥተዋል። ከየትምህርት ክፍሉ በየዓመቱ የሚመረቁ ተማሪዎች ከምርቃት በኋላ ስለሚኖረው ስራ መፈለግ ምን ታስባላችሁ ብሎ ዛሚ ዛሬ በአዲስ አበባ ዩኒቨርሲቲ አዲስ እጩ ተመራቂ ተማሪዎችን የተለያዩ ቀጣሪ ድርጅቶች ያገናኛል የተባለው ዝግጅት ላይ ያገኛቸውን ተመራቂዎች አናግሯቸዋል። ሰው ተመርቆ ስራ ፍለጋ ላይ በጣም ይቸገራል። ግን ያው እኛ የዚህ ዩኒቨርሲቲ ተማሪ በሞላችን ራሱ ይችላል እንደዚህ አይነት እንትን ተዘጋጅቶ እንደዛ ፕላይ ማድረግ ራሱ እድል ነው እና በጣም አሪፍ ነው ብዬ አስባለሁ። አትሊስት ሰፊ ኦፖርቹኒቲዎች አሉ ማለት አንዱ ለብቻ ፎከስ አድርገን እንዳንቆይ፣ ብዙ ኤሪያዎች ላይ ማለት የተለያዩ ኤሪያዎች ላይ ስትረች እንድናደረግ ያደረገናል። አንድ ቦታ ነው አስበን የተመረቅ ነው፣ ግን እዚህ ጋር ያለው ጆፕ ግን በጣም ከፊልዳችንም ውጭ ሰፊ እንትኖች አሉ ኢትዮ ጆብስ በደረጃ ዶት ኮምስ አማካኝነት ባዘጋጀው ተመራቂ ተማሪዎችና ድርጅቶች የማገናኘት ስራ ከስድስት ዩኒቨርሲቲዎች ጋር መስራታቸውንና አስራ ሁለት ሺህ ተማሪዎችን ለማስቀጠር እቅድ መያዛቸውን ገልጸዋል ዝግጅቱ አዲስ ተማሪዎች ወደ ስራ ለመቀላቀል በር ከፋጅ ዝግጅት ነው የምትለው የኢትዮ ጆብስ ፕሮጀክት ማናጀር ሲያማየለናት አሁን ደስ የሚለው ነገር ብዙ ካምፓኒዎች እየመጡ ነው ብዙ ኢንዱስትሪዎች እየተስፋፉ ነው በዛም ያህል ደግሞ አሁን በዚህ ስራ ቆይታችን ላይ የሚያገኝ ነው የስራ ምንድን ነው ብዙ አይነት የትምህርት ፊልዶች አሉ። በቃ ሰምቻቸው ማላካቸው ላይ በጣም ብዙ አሉና ይሄ ነው ይሄ ነው አንልም። ይሄ አካውንቲንግ፣ ይሄ ኢኮኖሚክስ፣ ይሄ እንትን ኢንጂነሪንግ አይ አንልም። ሁሌ ፍሬሽ ግራጁዌት ሆነሽ ስትወስጭ በተማርሽበት ስራ ለማግኘት ጥሩ ነው፣ እንደሱ አይነት እድልም ካገኘሽ ግን። ሁሌ እነዚህ ካምፓኒዎች ደሞ ፍሬሽ ግራጁዌትስ ላይ ታርጌት አድርገው ሲመጡ ግዴታ በተማሩበት ፊልድ አይደለም የሚያዩት። ምንድን ነው ንቃትን፣ ክሬቲቪቲን፣ ሞቲቬሽንን ማውራት ይችላሉ ወይ? ጥሩ አቲቲዩድ አላቸው የሚለውን ነውና ሁሌ እንደዚህ ዩኒቨርሲቲ ጃፍር ተማሪውን የመጀመሪያ ስራውን የማግኘት እድል ነው ኮኔክት እምናረገው እንጂ፣ በዚህኛው ፊልድ ይህ ይሻላል ይሄ ይሻላል የሚል እንትን ላይ አልደረስንም እስካሁን። ስንጀምረው ከዚህ በፊት በነበረን ግንኙነት በዩኒቨርሲቲዎች ግንኙነት ነው የጀመርነው። የሚቀጥለውን ደግሞ ያደረግነው ራሳቸው ለኛ ነው ያሉት ዩኒቨርሲቲዎች ናቸው። በለዛ ነው በዚህ አመት በስድስት ያልነው። ኦፍ ኮርስ ሌላ 30 አሉ ወይ ወደ 28 የሚሆን ይቀሩናል። በየአመቱ ግን ሁሉም ዩኒቨርሲቲ ለመሄድ ነው የሚኖረው ከአሁን በኋላ። አዲስ ተመራቂ ተማሪዎችን ከድርጅቶች ጋር ያገናኛል የተባለው ዝግጅት በስድስት ዩኒቨርሲቲዎች 12000 የዩኒቨርሲቲ እጩ ምርቋን ተማሪዎችን ተደራሽ ያደርጋል የተባለ ሲሆን 25 ድርጅቶች ተሳትፈውበታል። ትሬዲንግ ኢኮኖሚ ዶት ኮም ባወጣው መረጃ አሁን ላይ በኢትዮጵያ ያለው የስራ አጥ ቁጥር 16.6 ሲሆን በ2020 ደግሞ ወደ 13.8 ዝቅ ይላል ሲል ቅድመ ግምቱን አስቀምጧል። ከዛሚ ዘጠና ነጥብ ሰባት የዛሚ ሃያ አራታችን እንደቀጠለ ነው። ለአምስት ፕሮጀክቶች የሚውል ከሶስት ቢሊዮን ዶላር በላይ የብድር ስምምነት በህዝብ ተወካዮች ምክር ቤት በሙሉ ድምጽ ጸደቀ። ብድሩ በአርባ 40 አመታት ውስጥ የሚከፈል ነው። ናርዶ ሴፋ አዘጋጅቷለች። ነጋሽ በዳዳይ ቀርበዋል። ብድሩ እስከ 40 አመት የሚደርስ መልሶ የመክፈያ ጊዜም ተቀምጦለታል። በህዝብ ተወካዮች ምክር ቤት በንግድና ሎጂስቲክስ፣ ለብሔራዊ የብቃት ማረጋገጫ መሰረተ ልማት፣ ለከተሞች የመጠጥ ውሃና ሳኒቴሽን እንዲሁም በአጠቃላይ ለጤናው ዘርፍ ላይ ላሉ ፕሮጀክቶች ከ3 ቢሊዮን ኤስዲአር በላይም አጽድቋል። ለአራቱ ፕሮጀክቶች ኢትዮጵያ የብድር ስምምነቱን አለማ አለማቀፍ ልማት ማህበር ጋር ስታደርግም ለሴቶች የንግድ ስራ ፈጠራ ፕሮጀክት ደግሞ ከጃፓን ዓለም አቀፍ የትብብር ድርጅት 55 ቢሊዮን የጃፓን የብድር ስምምነትን ፈቅዷል። ለንግድና ሎጂስቲክስ ማስፈጸሚያ ፕሮጀክት ለሞጆ ደረቅ ወደብ ቀጣይነት ያለው የማስተናገድ አቅም ቅልጥና ተዛማጅ የሎጂስቲክስ አገልግሎት ደረጃ እንዲኖር በማድረግም የገቢ ዕቃዎችን በወቅቱ ለተጠቃሚ ለማድረስ የደረቅ ወደቡን የመያዝ አቅም ለማሳደግ የሚውል 110 ሚሊዮን 400 ሺህ ኤስዲአርም ተፈቅዷል። ባሳለፍነው ሳምንት የኢትዮጵያ ገቢዎችና ጉምሩክ በደረቅ ወደብ ንብረቶችን ማቆያ ቦታ ቦታ መጨናነቅ ምክንያትም ንብረቶቻቸው ሁለት ወር ያለፉባቸው ባለ ንብረቶች እቃቸውን እንዲወስዱ እስከ ሰኔ ወር መጨረሻ ጊዜ መስጠቱን አሳስቦ ነበር። ለብሔራዊ ጥራት ማረጋገጫ መሰረተ ልማት ማሻሻያ ፕሮጀክት 372 ሚሊዮን ኤስዲር የተፈቀደ ሲሆን ብድሩ ለሀገር ውስጥ ኢንተርፕራይዞች የምርት ጥራት ቁጥጥርና ክትትል ስራ ለማከናወንም ይውላል። የ110 ሚሊዮን 600 ሺ ብር የብድር ስምምነት ደግሞ ይህ ነው ተብሎ ላልተወሰነ ፕሮጀክት በጤናው ዘርፍ ላይ የእናቶችና ህጻናት ሞት መቀነስ አገልግሎቶች ማሻሻያም ተፈቅዷል። ከዓለም አቀፍ የልማት ማህበር የተወሰደው የመጨረሻው ብድር ከተሞች የመጠጥ ዋና ሳኒቴሽን ፕሮጀክት ለአዲስ አበባና ለድሬዳዋ በተቀዳሚነት እንዲሁም ለሌሎች ክልሎች 125 ሚሊዮንም ተፈቅዷል። በዓለም አቀፍ የገንዘብ ድርጅት አይኤምኤፍ ልዩ የሆነ የገንዘብ አወጣት ሥርዓትም ኤስዲአር አከፋፈል መንገድ የሚከፈሉት ፕሮጀክቶች የብድር ስምምነት የችሮታ ጊዜያትን ሳይጨምርም በ38 ዓመት ጊዜ መከፈል ሲኖርበት ከጃፓን የተገኘው የብድር ደግሞ የሁለት ዓመት ጭማሪም አለው። የዛሚ 90.7 የዛሚ 24 ታችን እንደቀጠለ ነው። አሁን ደግሞ ዜናዎቻችንን ገታ አድርገን ወደ ቅኝት ዝግጅታችን እናሳልፋቸዋለን። የዛሬው ተረኛ አስቃኛችን ባልደረባችን ይገደብ አባይ ነው። እንደምን አመሸ ይገደብ። ሄሎ፣ እንደምን አመሸ ይገደብ። እንደምን አመሸ ይገደብ እያልኩ ነው። ሄሎ ሄሎ አይሰማም። ይገደብ፣ እንደምን አመሸህ? ይሰማል ይሰማል፣ እንደምን አመሸህ። እንዴት አመሸሽ ትብለጥ? እንደምናምስታቸው አላድማጮቻችን። ይገደብ፣ እንዴት ነው ያለህበት ቦታ ምን ይመስላል? ምሽቱ የት አካባቢ? አሁን ያለሁት ትብለጥ፣ በተለምዶ ኢምፔሪያል አካባቢ ወይም ደግሞ ቦማርሌ አካባቢ አደባባይ አካባቢ ነው ያለሁት ትብለጥ። እዛ አካባቢ እስኪ ምን የታዘብከው ነገር አለ? ለአድማጮችስ ምን ልታስቃኝ ተዘጋጅታል? እንግዲህ በከተማዋ ካሉት አደባባዮች መካከል አንዱ የሆነው ቦማር ላይ አደባባይ እጅግ በጣም የመኪና ክራውድ ያለበት አደባባይ ሲሆን ይህ አደባባይ እንግዲህ መፍረስ አለበት ወይም ደግሞ የለበትም የሚል ክርክር ነበር የነበረው። የሚፈርሰው እንግዲህ የመፍረሱን ነገር ሆኖ በዚህ በሁለት ቀን ውስጥ ማለትም ቅዳሜና ውድ እንደሚፈርስ ተረጋግጧል። ስለት እንግዲህ ቅኝታችን በዚህ አደባባይ ላይ አደረግን እንጂ በከተማዋ ላይ ክራውድ የሚበዛባቸው አደባባዮች ፈርሷል። ለአብነትም ያህል ቦሌ ኬል አደባባይ ጀሞ ሚካኤል አደባባይ እንዲሁም ጃክሮስ አካባቢ ጃክሮስ አደባባይ መከፋቸው የሚታወቅ ነው። ጥምነት ምናልባት እንግዲህ እዚህ አካባቢ ቦማር አደባባይ ወይ የሚባለው አካባቢ ከመጣሁ ወደ አስራ አንድ ሰዓት አካባቢ ከአስራ አንድ ሰዓት አካባቢ ጀምሮ እስከ አሁኑ ሰዓት ባለው ጊዜ ነበርኩኝ። ብዙ ነገሮችን የታዘብኩበት አጋጣሚ ነበረኝ። በአጋጣሚ አሁን ከደቂቃዎች በፊት አንድ መኪና አገር መኪና ከቤት መኪና ጋር ተጋጅተው እዚሁ አደባባይ ላይ በጣም ከፍተኛ ክራውድዝ ነበር የነበረው። ይሳማሻል ትብለት እየሰማሁህ ነው። ይገዳል አዎ፣ ከፍተኛ የሆነ ክራውድዝ ነበረ የተፈጠረው። እዚህ አካባቢ ያሉት ትራፊኮች ናቸው እንግዲህ በማስተባበር ይሄን ጉዳይ የተለያዩ ነገሮችን እያከናወኑ ይገኛሉ። ወደ አለሁበት ወደ ቦማር ላይ አደባባይ ልምጣልሽ እና ትብለት አደባባይ ድሮም የነበረ ሲሆን በእንግዲህ፣ በረጊ አቀንቃኝነቱ የሚታወቀው ቦማርሌ አደባባይ ተሰይሞ ከ አስራ ሁለት አመታት በፊት ነው ማለትም ጥር 2000 ጥር 1997 ዓ.ም ላይ ነው እንግዲህ የመሰረት ድንጋይ ተጥሎ የነበረው። ይሄ አደባባይ ከ4 አመታት በፊትም በ2005 ዓ.ም ላይ በደማቅ ሁኔታ ነበረ ሀውልቱ የቆመው ማለት ነው። ይሄ በማርና አደባባይ የሚባለው እንግዲህ ስለ እዚሁ አካባቢ ያሉ የፖሊስ ትራፊኮች እንደገለጹልኝ ሊፈርስ ነው ወይስ መቼ ነው የሚፈርሰው ላልኳቸው አንዳንድ ጥያቄዎች እነሱ በሀሳብ ደረጃ ብቻ እንደሆነና ምንም የሚያውቁት ነገር እንደሌለ ነው የነገሩኝ። ትራፊክ ፖሊሶቹ የምናውቀው ነገር የለም ነው ያሉ። በተረፈ ስለ ትራፊክ ክራውዱ አደባባይ መፍረስ አለበት የለበት ያልኳቸው ጥያቄ ምንም ሳይንገራግሩ ነው መፍረስ አለበት ነው ያሉኝ። ምክንያታቸውን ሲገልጹ ነው ደግሞ ቀኑ ሙሉ እጅግ በጣም አድካሚ የሆነ ቀንን እንደሚያሳልፉ ነው የነገሩኝ። ከዛም በተረፈ አሽከርካሪዎች ጊዜያቸውንና ነዳጃቸውን እንደሚያጠፉ የነገሩኝ እነዚሁ ትራፊክ ፖሊሶች ናቸው። ከዚህ በተረፈ ትብነጽ ለእግረኞችና ለአንድ የታክሲ አሽከርካሪ ስለ መንገዱ መጨናነቅ ሲነግሩኝ እግረኛውን ምን አለኝ መሰለሽ ዘወትር ጠዋትና ማታ በዚህ ወንበር ላይ እጠቀማለሁ ያለኝ ከ11 ሰዓት በኋላ ከ እንደዚህ ካለሁበት አሁን ከቦማር ላይ አደባባይ እስከ ከቦሊ ድልድይ ከቦማር ላይ አደባባይ ድረስ ሲሄድ እስከ እንግዲህ እስከ ግማሽ መንገድ ድረስ የምመጣው ከ ከዩ እስከ ግማሽ ድረስ የምመጣው በታክሲ ነው። ከዛ በኋላ ደግሞ በእግሬ ነው የምመጣው ነው ያለኝ። ይሄ ደግሞ ሲነግረኝ ከግማሽ በኋላ ያለው መንገድ በጣም ክራውድ ስለሚሆን እስከ ቦማር ላይ አደባባይ ድረስ በእግሬ ውክ እያደረግኩኝ ነው ብመጣው ቢያንስ ከግማሽ ድረስ እስከ ቦማር ላይ አደባባስ ያለው በደቂቃት ና ሰላው እንግዲህ፣ እኔም ቅድም ደርሼ እመጥቻለሁ። ልጁ ያለኝ አካባቢ ከአራት ከአምስት ደቂቃ በላይ አይበልጥም። መኪና ውስጥ ከተቀመጥሽ ግን ከሰላሳ ደቂቃ በላይ እና ከዛ በላይ የምታጠፊበት ጊዜ ይኖራል። ወደ ታክሲ አሽከርካሪ ልምጣልሽና ትብለት በቀን ውስጥ በዚህ መንገድ ላይ ከሚመላለሰው አሽከርካሪዎች አንደኛው የታክሲ ሾፌር የሆነውን ለጠየቁት መልስ መቼ መቼ ነው መንገዱ የሚዘጋው ላልኩት ጥያቄ ሲመልስልኝ ጠዋት ከአንድ ሰዓት በፊት እና ማታ ከዛ በኋላ እጅ ቀኑ ሙሉ እንደተዘጋ ነው ያለኝ። ይሄ አሽከርካሪ ሌላው የትራፊክ ፖሊሶቹን ያናገሩ ያናገርኳቸው ምናልባት እንደ ሌሎቹ አደባባዮች ማታ የሚፈርስ ከሆነ አሁንም ዝግጁ ነን ናያሉ ምክንያቱም ይህ አደባባይ ከሁለት ሰዓት ከሶስት ሰዓት በኋላ መፃ የሚሆንበት አጋጣሚ ስለሚኖር መኪኖች በጣም እየፈጠኑ የሚመጡት ይህ አደባባይ ደግሞ ማታ እንዲፈርስ ከሆነ እኛም ዝግጁ ነን፣ ይሄን ትብብር ለምናደርግ ቆመናል ያሉ ምናልባት አንድ ትራፊክ ፖሊስ ለማናገር ሞክር የነበረ እጅግ እነሱም እንደ መኪናዎቹ ተጨናንቀው እየሰሩ ነው የሚገኙት እዚህ አካባቢ ያሉት ማለት ነው። እንግዲህ ምናልባት የሚገደብ ከዚህ ጋር እያይዘህ እንድትመልስልኝ የምፈልገው ነገር አለ። እዛ አካባቢ የሚኖሩትን ነዋሪዎች፣ እንዲሁም እግረኞችን የማናገሩ አጋጣሚ ተፈጥሮ ከሆነ ነበራቸው ወይ ይህ አደባባይ እንደሚፈርስ መረጃው ነበራቸው ወይ አውቀውት ነበር ወይ የሚለውን ካጣራ እያይዘ እንድትመልስልኝ ነበር። አዎ እንዳልኩሽ ቅድም ሁለት እግረኞችን ጠይቄ ነበረ። ምንም የሚያውቁት ኢንፎርሜሽን የለም ከዚህ በፊት የመፍረሱ አጋጣሚ ይኖራል እንጂ ከዛ ውጭ ዛሬ ጥት መገኝፈት የሚያውቁት ነገር የለም። ከዛም በተረፈ እንግዲህ የእግረኞቹ እንኳ ሳይሆኑ ፖሊስ ትራፊክ የትራፊክ ፖሊሶች እንኳ የሚያውቁት ነገር የለም ነው ያሉኝ። እዚህ አካባቢ እንግዲህ በጣም ግርግር የበዛበት እና የመኪና ቴክኒክ ጭንቅንቅ የበዛበት አካባቢ ነው ያለሁት። ትብለጽ ሌላ የምትጠይቂው ጥያቄ ከሌለ፣ ምናልባት እንግዲህ በደረሰን መረጃ መሰረት የቦማር ላይ አደባባይ ቅዳሜና እሑድ ይፈርሳል የሚል መረጃ ነው የደረሰ። ሌላ ጥያቄ ካለች ማስተናገድ እጅግ አድርጌ አመሰግናለሁ። ይገደብ ሰላስ ቀኝህን መልካም ምሽት ይሆንልህ። አመሰግናለሁ። መልካም ምሽት ይሆንልህ።